ሰላም ጤና ይስጥልን ተመልካቾቻችን፣ ከጀኔሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርእስተ ዜና፤ የተጨመረው የመንግሥት ሠራተኞች ደመወዝ ጡረተኞችን አለማካተቱ ጡረተኞችን ቅር ማሰኘቱ ተገለጸ። በዶናልድ ትራምፕ በአለሲመት የተገኙ አምስት ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተባለ። አቶ ጌታቸው ረዳ የትግራይ ሰራዊት አዛዦችን ማገዳቸውን ተከትሎም ተቃውሞ ገጠመው። በዝርዝር ወደምንመለከታቸው ዜናዎች እናልፋለን። የጀነሬሽን ሚዲያን ሰብስክራይብ ላይክና ሸር በማድረግ አገልግሎትን ያበረታቱን። ጤና ይስጥልን። የተጨመረው የመንግስት ሰራተኞች ደሞዝ ጡረተኞችን አለማካተቱም ጡረተኞችን ቅር ማሰኘቱ ተገለጸም። ምንም እንኳን የተጨመረው ደሞዝ በቂ መሆን አለመሆኑ እንዳለ ሆኖም፣ የልጆቻችን ደሞዝ በመጨመሩ የተደሰትነው እኛምነን ነገር ግን ሀገር ለዚህ ደረጃ እንድትደርስ የእኛ ድርሻ የጎላ ነው። ትላንትና ያለምንም አማራጭ በመንግሥት ሥራ ብቻ የነበረን ዛሬ ላይ በአገልግሎትና በጤና እንዲሁም በተለያዩ ዘርፈ ብዙ ምክንያቶች ከመደበኛ ሙያችን ገለል ብለን በጡረታ የምንተዳደር ሰዎች ትኩረት ሊሰጠን ይገባል ብለዋል። መደበኛ ደመወዝ እየተቀበለ ራሱን መቻል በተቸገረበት ጊዜ እኛ በጡረታ እንዴት ብለን ቤተሰብና አስተዳደር፣ ይህ ለኛ እጅግ ፈታኝ ጊዜ በመሆኑ የብርና የመግዛት አቅሙን ማጣጣም ቅድሚያ የሚሰጠው ጉዳይ ሊሆን እንደሚገባም ተናግረዋል። ለአንድ ቤት ዋናው መሰረቱ ነው ያሉት ጡረተኞቹም ለአንዲት ሀገር መሰረቶቿ የቀደሙት አባቶችና እናቶችም በነበሩበት ዘርፈ ብዙ ሙያ በሰጡትና ባስቀጠሉት አገልግሎት መሆኑ ሀቅ ነው። ታዲያ ይህ በሀገር ውስጥ ከስራ አጥነት በላይ ያለው የስራና ገበያ ለመመጣጠን ወጣቱ ለአንደኛው የስራ ዕድል ለአንደኛው ደግሞ የትውልዱን ሰርቶ የመቀየር ህልምና ተስፋም በሚያጨልሙ ደላሎች ተታለው ያልፍልናል ብለው ራሳቸውን ችግር ውስጥ የጣሉ ወጣቶች ማሳያ ናቸው። ከሰሞኑ ኬኬ የሚባለው ቦታ የወጣን ኢትዮጵያውያን አሁንም ድንበር ካለ ካምፕ ሶስት ህንፃዎች፣ ከእያንዳንዱ ህንፃም አንድ መቶ ሃምሳ ገደማ ሰዎች አለን፤ ኢትዮጵያውያን በማይናማር ያሰሙት ድምፅ ነው። በማይናማር የሚገኙ በርካታ ኢትዮጵያውያን የታይላንድ መንግስት ሀገራት ዜጎቻቸውን ለመውሰድ እስካልመጡ ድረስ የማይናማር ድንበር አቋርጠው ወደ ታይላንድ እንዳይገቡ በመከልከል አሁንም የድረሱልኝ ተማጽኖ እያሰሙ ነው። አንዲት የኢትዮጵያውያኑን ሲቃ እየገለጸች የተናገረች ኢትዮጵያዊት። በነዚህ ቦታዎች የ29 ሀገራት ዜጎች ሲገኙ ከቻይናውያን በመቀጠል ኢትዮጵያውያንና ህንዳውያን የመጀመሪያውን ቁጥር ይይዛሉ። በመጠኑ ቢለያይም በሁሉም ቦታዎች ጭካኔ የተሞላበት አካላዊ ጥቃት ይፈጸማል። በአጠቃላይ የ29 ሀገር ዜጎች አብረውን የወጡ ሲሆን ወደየሀገር ለመመለስ ግን የየዜጎቹ ሀገራት ውጭ ጉዳይ ሚኒስቴርና ኤምባሲዎች እንደሚሰጡት ፈጣን ምላሽና የማሳለጥ ስራ ይወሰናል ብላለች። ለምሳሌ ህንድና ቻይና በባንኮክ መሄድ ሳይጠበቅባቸው ዜጎቻቸውን ማሶት ከምትባል ማይናማር ታይላንድ ቦርደር የሆነች የታይላንድ ከተማ ድረስ አውሮፕላን በመላክ አንስተው ዜጎቻቸውን እየመለሱ ነው። እኛ ጋር የነበሩ 570 ህንዳውያን ትላንት ሚሊተሪ አውሮፕላን ተልኮላቸው ወደ ሀገራቸው ተጉዘዋል። ቻይና በበኩሏ በቀን በሺዎች የሚቆጠሩ ዜጎቿን ከማሶት ቀጥታ በረራ ወደ ቻይና እየመለሰች ሲሆን አጓጉዛም ጨርሳለችን ኢትዮጵያውያን ዜጎች ግን ከዚህ በፊት ታይላንድ የገቡት ወደ ሀገራቸው ሳይመለሱም አርባ ቀን በመቆየታቸው እኛም ራሱ ወደ ታይላንድ እንድንገባ እንኳ አልተፈቀደም። መጥቶ የጎበኘን ሂደት የጀመረልን ተቋም የለም። ከዚህ በፊት የኢትዮጵያን መንግስት የወላጆች ኮሚቴ ሲጠይቀው ልጆች ያሉበት ቀጠና ከታይላንድና ማይናማር ቁጥጥር ውጭ በመሆኑ ገብቶ ለማውጣት ተቸግረን ነው ይል ነበር። አሁን ደግሞ ናውሰደን ሲባል በጥቃቅን ሰበብ እየተምታታም የዘገየበት ምክንያት አልገባንም። የታይላንድ መንግስት የዜጎች ሀገር ኤምባሲና ውጭ ጉዳይ ሚኒስተር ዜጎቹን ለመውሰድ ዝግጅቱን እስካልገለጸ ድረስ ድንበሬን አቋርጠው እንዲገቡ አልፈልግም በማለቱ አሁንም ድንበር ላይ እንገኛለን። ከዚህ መካከል አንድ በልዩ ሁኔታ ላጋራ የምፈልገው ናሽናል ፓርክ በሚባል ቦታ ስላሉ ኢትዮጵያውያን ነው። እዚህ ቦታ 14 ኢትዮጵያውያን አሉ። ከአስራ አራቱ ሁለቱ ከባድ ድብደባና የኤሌክትሪክ ሾክ የተፈጸመባቸው ናቸው። ስልክና ፓስፖርት ተቀምተው ተገደው በቀንና በሌሊት እየሰሩ ይገኛሉ። አስራ አራት ኢትዮጵያውያን ግን አሁንም ድረስ እንደታፈኑ ናቸው። በአሁኑ ወቅት እዛ ፓርክ ኢትዮጵያውያን ብቻ ይገኛሉ። እኛን እንድናስወጣቸው በጽኑ ይለምኑናል። የእነዚህ ሰዎች ስም ዝርዝር፣ ፓስፖርት፣ ፎቶ ያዘጋጀው ሲሆን ሊያግዛቸው የሚችል አካል ካለም ውጭ ጉዳይ ሚኒስቴር፣ የታይላንድ ቆንስላ፣ የጃፓን ኤምባሲ ለወላጆች ኮሚቴ ማጋራት እችላለሁ። ሁላችንም ተባብረን ወጣቶችን እናስወጣቸው አደራ ስትል ተማጽናለች። ከማይናማሩ እገታ ወጥተው ወደ ታይላንድ ተሻግረው የነበሩ ኢትዮጵያውያን ትላንት ወደ ኢትዮጵያ መመለስ የተጀመረ ሲሆን በተለይ በማይናማር ያሉ በርካታ ኢትዮጵያውያን አሁንም በችግር ውስጥ ላይ መሆናቸውን እየገለጹ ይገኛሉ። በዶናልድ ትራምፕ በዓለ ሲመት ላይ የተገኙ አምስት ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተባለም። የሪፐብሊካኑ እጩ ዶናልድ ትራምፕ ባሳለፍነው ህዳር ወር ላይ የተካሄደው ፕሬዝዳንታዊ ምርጫን ማሸነፋቸው ይታወሳል። ይህንን ተከትሎ ጥር ወር ላይ ዶናልድ ትራምፕ 47ኛው የአሜሪካ ፕሬዝዳንት ሆነው ወዳጆቻቸው የሀገራት መሪዎችና ባለጸጎች በተገኙበት በይፋ በዓለ ሲመታቸው ተከብሯል። ከዚህ በዓል ላይ የተገኙ የዓለማችን ቀዳሚ ባለጸጎች በዝግጅቱ ላይ ከተገኙበት ቀን ጀምሮም ኪሳራ እያስመዘገቡ እንደሆነ ብሉምበርግ ዘግቧል። እንደ ዘገባው ከሆነ የፕሬዚዳንት ትራምፕ አስተዳደር ዋነኛ አካል የሆኑት ኤለን መስክ ባለፉት ሁለት ወራት ውስጥ ብቻ የ148 ቢሊዮን ዶላር ኪሳራ አስመዝግበዋል። እንዲሁም የአማዞን እና የዋሽንግተን ፖስት ጋዜጣ ባለቤቱ 29 ቢሊዮን ዶላር እንደከሰረ ተገልጿል። የአልፋቤቱ ሰርጌይ ብሬን 22 ቢሊዮን ዶላር፣ የሜታ ኩባንያ ባለቤቱ ማርክ ዙከርበርግ 5 ቢሊዮን ዶላር እንዲሁም ፈረንሳያዊው የፋሽን ኢንዱስትሪ ባለቤት በርናርድ አርናል 5 ቢሊዮን ዶላር መክሰራቸው በዘገባው ላይ ተጠቅሷል። በአጠቃላይ 17 ኩባንያዎች ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮም የ1.4 ትሪሊዮን ዶላር ኪሳራ ደርሶባቸዋል ተብሏል። ለባለጸጎቹ የገቢ መቀነስ ምክንያት ከተባሉት ውስጥ የፕሬዝዳንት ዶናልድ ትራምፕ አስተዳደር አዳዲስ እርምጃዎች፣ የንግድና ቀረጥ ውሳኔዎችና የተወሰኑት ባለጸጎች ከአስተዳደሩ ጋር ጥብቅ ቁርኝት አድርገዋል መባሉ ዋነኞቹ እንደሆኑ ተገልጿል። አቶ ጌታቸው ረዳ የትግራይ ሰራዊት አዛዦችን ማገዳቸውን ተከትሎ ተቃውሞ ገጠማቸው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሶስት የትግራይ ሰራዊት አዛዦችን ማገዳቸውን አስታውቀዋል። በዶክተር ደብረጽዮን የሚመራው ሕዋት እገዳውን የማይተገበር ነው ሲል ውድቅ አድርጎታል። የክልሉ የሰላምና ጸጥታ ቢሮ የእገዳ ውሳኔው በግልጽ የተወሰደ ተቋማዊ አሰራርና ህግን ያልተከተለ ነው ብሏል። ዩክሬን በሩሲያ ላይ የፈጸመችው ግዙፍ የድሮን ጥቃት ምን ያህል ጉዳት አስከተለም? ዩክሬን ጦርነቱ ከተጀመረ ወዲህ በታሪክ ግዙፍ የተባለውን የድሮን ጥቃት ሩሲያ ላይ ፈጽማለች። ዩክሬን 337 ድሮኖች ተጠቅማ ጥቃት የፈጸመች ሲሆን 91 ድሮኖች ሞስኮን ኢላማ አድርገዋል። ዩክሬን በሩሲያ ላይ በፈጸመችው መጠነ ሰፊ የድሮን ጥቃት ቢያንስ ሦስት ሰዎች ሲሞቱ፣ 18 ሰዎች ደግሞ መቁሰላቸው ተነግሯል። ተመልካቾቻችን ከጄኔሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። በሌላ የጄኔሬሽን ሚዲያ ዜና እስከምንገናኝ የጄኔሬሽን ሚዲያን ሰብስክራቢ፣ ላይክ እና ሸር በማድረግ አገልግሎቱን ያበረታቱ። ጤና ይስጥልን።